የመጨረሻው ውጊያ ተጀመረ። ሩሲያ በድል ገሰገሰች። ባለቀ ሰዓት ፑቲን አዲስ ካርድ መዘዙ። የሩሲያ ጦር ከፍተኛ የተባለ ጥቃት ለመፈጸም እየተንቀሳቀሰ ነው። ይህ የመጨረሻ ነው ተብሏል። በዩክሬን ጦርነት ውስጥ እስከዛሬ ያልታየ እና በእጅጉ የከፋው የሩሲያ አዲሱ ጥቃት ማዕበል በዩክሬን ምድር መታየቱ አይቀርም ተብሏል። በዚህ በኩል አሜሪካ የመጨረሻ ያለችውን የድርድር ሰነድ ይፋ አድርጋለች። በኋላ ከሩሲያ ያልተጠበቀ ምላሽም አግኝታለች። አዲስ የተባለ የድርድር ካርድ መምዘዟም ታውቋል። ለመሆኑ የሩሲያ አዲስ የተባለው ጥቃት በየት በኩል የተጀመረው? ሩሲያ እና አሜሪካ እንደ አዲስ ያገናኛል የተባለውስ አዲስ ሰነድ ምንድን ነው? በዚህ የሩሲያ ዩክሬን ጦርነትስ ምን አይነት ነገሮች እየተከሰቱ ነው የሚለውን በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ያብራችሁ እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። እነዚህ ቁጡና የፊታቸው ገጽ ላይ ፍጹም ፈገግታ የማይታይባቸው በዓለም ላይ እጅግ አደገኛውንና የጭካኔ ጭግ የሚታይበትን ወታደራዊ ስልጣን የወሰዱት የሩሲያ ወታደሮች የመጨረሻ መጨረሻ የተባለለትን ፍጹም ረራ የማይታይበትን ጥቃት በዩክሬን ወታደሮች ላይ ሊወስዱ መሆኑ ታውቋል። ሩሲያ በኩርስክ ያሉትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት እየተዋጋው ነው ብላለችም። የዩክሬን ወታደሮች የሩሲያን ድንበር በማጣስ ያደረጉትን ጥቃት በ1941 የጀርመን ናዚ ከፈጸሙት ጥቃት ወዲህ በሩሲያ ሉዓላዊነት ላይ ተጠቃጣ ትልቅ ጥቃት ሆኖ ተመዝግቧል። ሩሲያ በምዕራብ ሩሲያ ኩርስክ ግዛት ከሰባት ወር በፊት ወረራ የፈጸሙትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት ውጊያ እያደረገች እንደምትገኝ የሩሲያ ባለሥልጣናት በትላንትናው እለት ተናግረዋል። ዩክሬን ባለፈው ነሐሴ ወር በሩሲያ ኩርክስ ግዛት ድንገተኛ ጥቃት የከፈተችው በምስራቅ ዩክሬን ያለውን የሩሲያ ኃይል ለማስገባትና ከሞስኮ ጋር ሊደረግ በሚችል የሰላም ንግግር እንደ መደራደሪያ ለመጠቀም በማለት ነበርም። የዩክሬን ወታደሮች የሩሲያ ድንበርን በመጣስ ያደረሱ ጥቃት በ1941 የጀርመኑ ናዚ ከፈጸመው ጥቃት ወዲህ በሩሲያ ሉዓላዊነት ላይ የተቃጣ ትልቅ ጥቃት ሆኖ ተመዝግቧል። ነገር ግን የሩሲያ ኃይሎች በዚህ ወር በፈጸሙት መብረቂያዊ ጥቃት በግዛቷ በዩክሬን ቁጥጥር ስር የነበረችውን የመሬት ስፋት ከ1368 ወዲህ 110 ኪሎ ሜትር ዝቅ አድርጎታል። ተጽዕኖ ፈጣሪው የሩሲያ ደጋፊ የጦር ጸሐፊ ልዩ ፖዶቪያካ ሩሲያ በተወሰኑ ቦታዎች የዩክሬን ወታደሮችን ወደ ድንበር ማስጠጋታቸውን የዩክሬን ወታደሮች ወደ ኋላ የሚያፈገፍጉበት ወቅት ውጊያ መክፈታቸውን ጽፏል። የሩሲያና የዩክሬን ጦር ሜዳቸው ካርታዎች የዩክሬን ኃይሎች በኩርስክ ግዛት በሩሲያ ድንበር በኩል ሁለት ቦታዎችን ይዘዋል። ሩሲያ በቦታው ብዙ ቁጥር ያለው ፈንጅ ማምከኗንም ገልጻለች። ፕሬዚደንት ትራምፕ በኩርስክ ግዛት ተከበዋል የተባሉ የዩክሬን ወታደሮች ሕይወት እንዲተርፍ ጥሪ ካደረጉ በኋላ ፕሬዚደንት ፑቲን ወታደሮቹ እጅ የሚሰጡ ከሆነ ለህይወታቸው ዋስትና እንደሚሰጡ ተናግረው ነበር። የዩክሬኑ ፕሬዚደንት ቭላዲሚር ዘለንስኪ ግን ወታደሮቹ አለመከበባቸውን፣ ነገር ግን ሩሲያ በሱሚ ግዛት አዲስ ጥቃት ልትከፍት እንደምትችል ተናግረዋል። ፑቲን በኩርስክ ግዛት በሚገኙ ንጹሐን ላይ ጉዳት በማድረስ የዩክሬን ወታደሮችን ከሰዋል። ነገር ግን ኪየቭ ክሱን አስተባብላለችም። ፕሬዚደንት ትራምፕ ሶስት ዓመታትን ያስቆጠረው ጦርነትን ለማስቆም ከፕሬዚደንት ፑቲንና ዘለንስኪ ጋር ውይይት እያደረጉ ይገኛሉ። ዘለንስኪ አሜሪካ ያቀረበችውን የ30 ቀን ተኩስ አቁም የተቀበሉ ሲሆን፣ ሩሲያ ደግሞ ተኩስ አቁም ወደ ዘለቃዊ ሰላም የሚወስድ መሆን አለበት በማለት ቀድሞ ሁኔታዎችን አስቀምጣለች። ሩሲያ የኔቶን ወደ ምስራቅ መስፋፋት እንዲያቆምና ዩክሬን የኔቶ አባል እንዳትሆን ትፈልጋለችም። በዚህ በኩል ደግሞ ሩሲያ በሰላም ስምምነቱ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንድትሆን የምታደርግበትን ዋስትና እንደምትጠይቅ ውጭ ጉዳይ ሚኒስተሯ ገልጻለችም። በተጨማሪም ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሩም አክለዋል። ጠንካራ የደህንነት ዋስትና የዚህ ስምምነት አካል እንዲሆንም እንጠይቃለን ሲሉ አሌክሳንደር ክሮሽኮ ለሩሲያ የዜና ወኪል ኤዝቨስቲያ ተናግረዋል። ዩክሬን ገለልተኛ የመሆንበት እንዲሁም የኔቶ አባል አገራት የአባልነት ጥያቄ ውድቅ ማድረግ የዚህ ዋስትናዎች አካል ሊሆኑ ይገባል ሲሉ አጽንኦት ሰጥተዋል። ለሶስት ዓመታት የዘለቀው የዩክሬን ጦርነት ሰላማዊ ልባት ለመስጠት ውይይቶች የቀጠሉ ሲሆን የአሜሪካ ፕሬዚደንት ዶናልድ ትራምፕ እንዲሁም የሩሲያ አቻቸው ቭላድሚር ፑቲን በመጨረሻዎቹ ቀናት ይነጋገራሉ ተብሎ ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀን የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዚዳንት ፑቲን የተኩስ አቁም ቢደግፉም ሰላም በዘላቂነት ለማስፈን ከበድ ያለ ቅድመ ሁኔታዎችን አስቀምጠዋል። ከመወዛገቢያዎቹ መካከል የሩሲያ ምዕራባዊ ኩርስክ ግዛት ነው። የሩሲያ ጦር ባለፈው ነሐሴ ወር ፈጽሞ የተወሰኑ ስፍራዎችን ጥቃት ካደረሰ በኋላ ተቆጣጥሯል። ፑቲን የኮርስክ ግዛት አገራቸው ሙሉ በሙሉ ተቆጣጥራለች ያሉ ሲሆን በስፍራው ያሉ የዩክሬን ወታደሮችም ተቆርጠዋል ብለዋል። በተጨማሪውም የተኩስ አቁም ስምምነቱ በምስራቅ የጦር ግንባት ሊኖር የሚችለውን ቁጥጥርና ክትትል ላይ በርካታ ጥያቄዎች አንስተዋል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝደንት ቭላዲሚር ዘለንስኪ ፑቲን አፋጣኝ የተኩስ አቁም ስምምነት ላይ ለመድረስ ያለውን የዲፕሎማሲ ጥረቶችን ለማበላሸት እየጣሩ ነው ሲሉም ከሰዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ትራምፕ እና ፑቲን በዚህ ሳምንት በስልክ እንደሚያወሩ ይጠበቃል ሲሉም ለሲኤንኤን ተናግረዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን በተረከቡበት ዕለት ጦርነቱን አቆመዋለሁ ሲሉ በተደጋጋሚ ሲናገሩ ተሰምተዋል። ፕሬዚደንት ትራምፕ ጦርነቱን ለማስቆም ድርድር ለመጀመር ከፑቲን ጋር ዘጠና ደቂቃ የፈጀ ስልክ ውይይት አድርገዋል። ልዩ መልእክተኛው የሩሲያ በኃይል የያዘችውን የዩክሬን ግዛቶች በስምምነቱ ምን አይነት እልባት እንዲሰጣቸው እንደሚችል የቀረበላቸው ጥያቄ ግን ከመመለስ ተቆጥበዋል። ሩሲያ በአሁኑ ወቅት አንድ አምስተኛውን የዩክሬን ግዛት ተቆጣጥራ ትገኛለች። እንደሚታወቀው ሩሲያ ከዩክሬን ጋር ለሚደረገው ድርድር የራሷን መስፈርቶች አስቀምጣ ነበርም። ፕሬዝዳንቱ የተኩስ አቁም ሀሳቡን በመርህ ደረጃ ተቀብለው ገልጸዋል። ነገር ግን ማንኛውም የተኩስ አቁም ስምምነት ለጦርነቱ መጀመር ምክንያት የሆኑ ዋነኛ ደረጃዎችን እውቅና እንዲሰጥም ጠይቀዋል። በጊዜው ፑቲን ለአሜሪካ ጥያቄ የሰጡት መልስ ምላሽ ለአሜሪካ ጥረት ያላቸውን ድጋፍ የሚያሳይ እንዲሁም በጉዳዩ ላይ ተጨማሪ ውይይቶች እንዲደረጉበት በር የከፈተ ነው ብለዋል። ከዚህ ጎን ለጎን ለስምምነት ሰነዱ ባነሳቸው ሀሳቦች ዙሪያ ማስተካከያና መካተት አለባቸው ያላቸውን ሀሳቦችም በግልጽ አስቀምጧል። ከዚህ መካከል ለሩሲያ ደህንነት ዋስትና መስጠትና የተኩስ አቁም ስምምነት ወደ ዘላቃዊ ጦርነት ማቆም እንዳያመራ የሚጠየቁባቸው ሀሳቦች ናቸው። ፑቲን በክሬምሊን ለጋዜጠኞች በሰጡት ማብራሪያ ጦርነቱን ለማቆም በቀረቡት ሀሳቦች ተስማምተናል፣ ነገር ግን የተኩስ አቁም ዘላቃዊ ሰላም የሚያመጣና የዚህን ውስን ቀውስ ዋነኛ መንስኤን ለማስወገድ የሚያስችል መሆን አለበት ሲሉ እውነታውን ጋር እንቀጥላለን ሲሉ ተናግረዋል። በተጨማሪም ሰላም ለማስፈን እየጣሩ የሚገኙትን የአሜሪካው ፕሬዚደንት ዶናልድ ትራምፕን አመስግነው ሀገራቱ ወደ ሶስተኛው የዓለም ጦርነት ተቃርቦ የነበረውን ፍጥጫ ለማርገብ መወሰናቸው በዓለም አቀፍ ሰላም ላይ ትልቅ ሚና ያለው ነው ሲሉ ተናግረዋል። ትራምፕ በበኩላቸው የፑቲን ንግግር በጣም ተስፋ ሰጪ ሲሉ የገለጹት ቢሆንም ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸውም ተናግረዋል። ወደ ሩሲያ የሚያቀናው የአሜሪካው ከፍተኛ ልኡክ ቡድን ከሩሲያ ባለሥልጣናት ጋር በሚደረገው ውይይት ያላለቁ ጉዳዮችንና ዝርዝር ነጥቦች ላይ እንደሚነጋገር ትራምፕ ገልጸዋል። የዩክሬኑ ፕሬዚደንት ቭላድሚር ዘለንስኪ በበኩላቸው ፕሬዚደንቱ ፑቲን የተኩስ አቁም ሀሳቡን ውድቅ ለማድረግ የተዘጋጁ ነው፣ ነገር ግን ለትራምፕ ለመንገር ፈርተዋል ሲሉ ክስ የተቀላቀለበት ንግግር አድርገዋል። ሮይተርስ በዘገባው ሩሲያ ጊዜያዊ የተኩስ አቁም ስምምነቶች ዩክሬን ድጋሚ ራሷን ለማደራጀት ልትጠቀምባቸው ትችላለች ስትል ስጋት አላት። በዚህም የተነሳ ዋና ዋና የምትላቸውን ቅድመ ሁኔታዎች በማስቀመጥ የተኩስ አቁሙን የምትቀጥልበት እድል ከፍተኛ መሆኑም ተዘግቧል። በሌላ በኩል ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬን ጦርነትን ለማስቆም እየተደረገ በሚገኘው ጥረት ዙሪያ ከሩሲያ አቻቸው ፕሬዚደንት ቭላዲሚር ፑቲን ጋር በነገው ዕለት እንደሚወያዩ ተነግሯል። ሁለቱ መሪዎች በለውይይት ቀጠሮ የያዙት ወደ ሩሲያ ያቀኑትን የአሜሪካ ልኳን ከፕሬዚደንት ፑቲን ጋር ውጤታማ ውይይት ማድረጋቸውን ከተገለጸ በኋላ ነው። ትራምፕ ለጋዜጠኞች ባደረጉት ንግግር ጦርነቱን ለማስቆም እየሞከርን ነው፣ ሊሳካም ላይሳካም ይችላል፣ ነገር ግን የሚሳካበት ሰፊ እድል እንዳለ ይታየኛል ብለዋል። ባለፈው ሳምንት በዩክሬን ተቀባይነት ያገኘው የ30 ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዚደንቱ እየሞከሩ ይገኛሉ። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉና በለጦርነቱ መጀመር ዋነኛ ምሳሌ የሆኑትን የሞስኮ የደህንነት ጥያቄዎች በጊዜ የተኩስ አቁም ስምምነት ውስጥ እንዲካተቱ ጥያቄ አቅርበዋል። ከዚህም ባለፈ ዩክሬን በዘላቃዊ የኔቶ አባል ሀገር እንደማትሆንና ወታደራዊ ድርጅቱ ወደ ሩሲያ ድንበሮች የሚያደርገው መስፋፋት እንዲያቆም የደህንነት ዋስትና እንዲሰጣትም ጠይቃለች። በሞስኮ ጉብኝት ያደረጉት የትራምፕ የብሔራዊ ደህንነት አማካሪ ስቲቭ ዊትኮቭ ሩሲያ የምትስማማበት እድል እንዳለ ገልጸው ከዛ በፊት ማለቅ ያለባቸው በርካታ ስራዎች መኖራቸውን ተናግሯል። አማካሪው ከኢቢኤስ ኒውስ ጋር በነበራቸው ቆይታ ሩሲያ በተኩስ አቁም ለማስማማት በመስራቃዊ ዩክሬን የተቆጣጠረቻቸውን ግዛዎች ይዛ ለመቀጠል ቅድመ ሁኔታ አስቀምጣ እንደሆነ ተጠይቀው በምላሻቸውም ሰላምን ማስፈን እና የሶስቱን አመት ጦርነት ለማስቆም ቁርጠኛ ከመሆን መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉ ድፍን ያለ መልስ ሰጥተዋል። በሌላ ቃለ ምልልስ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የድርድር ሂደቱ ጠንካራ ስራ እንደሚጠይቅ ገልጸው ሁለቱ ወገኖች የሚያነሷቸውን ልዩነቶችን ለማጥበብ በቅድሚያ ተኩስ አቁም ይገባቸዋል ብለዋል። ጦርነቱ በቅርቡ ሊቆም እንደሚችልና ይህ እምነት እንዳላቸው የተናገሩት የዩክሬኑ ፕሬዚደንት ቭላዲሚር ዜሌንስኪ በበኩላቸው የዩክሬን ሉዓላዊነትን ለድርድር እንደማያቀርቡና ና ሞስኮ በጦርነቱና ከጦርነት በፊት ከተቆጣጠራቻቸው የዩክሬን ግዛቶች መልቀቅ እንደሚገባት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ ብሪታንያ ና አንዳንድ የአውሮፓ ሀገራት ሞስኮና ና ኬቭ የተኩስ አቁም ስምምነት ከተፈራረሙ በኋላ ስምምነቱን አለመጣስ ለማረጋገጥ የሰላም አስከባሪ ኃይል ወደ ስፍራው ለመላክ እየተዘጋጁ ነው። በነዚህ በእነዚህ ሁለት ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲያቸው ቅድሚያ ከሰጧቸው አጀንዳዎች መካከል ዋነኛው ጉዳይ የሆነው የዩክሬን ጦርነት ማስቆም እውን ለማድረግ ከፑቲን ጋር በነገ ውለት ውይይት እንደሚያደርጉ ተጠባቂ ነው። ውድ የቻናላችን ተከታታዮች በዛሬ ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የዶል ምልክቷን መጫ ነው እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩን።